ከውሻ የውጭሏ ውፍረት አብሯት ካሉት ውሾች ጋር ሳነጻጽረው የእናትና የአባትና ፍቅር አይደለም በሰው ላይ በእንስሳ ላይ አለ እንዲያስባለኝ፣ ዛሬ የሚከበር በዓል ባይኖርም ለራሴ ጊዜ ለመስጠት አንዳንድ ነገሮችንም ለማስተካከል በሚል በስራ ብቀርም ቤት መቀመጡ ሰለቸኝና በቅርብ የገባውበትን ሰፈር በጥቂቱ ልቃኛው ብዬ በሰፈር ውስጥ እንጎማለል የእነዚህ ውሾች ጉዳይ ቀልቤን ገዛው። ይባስ ብሎ እናትየው ለልጇ የምታሳየው ፍቅር እጅግ አስገርም። ቡችላውም ሕይወትን ለማስቀጠል ከከሰመ ጡቷ እየቀያየረ ወተትን ለመማግ ይታገላል። የውሿ ስሜት ገጿ ላይ ይታያል። አይ እናት ብዬ ከሀሳቤ ትግል ልገባ ስል የሰፈሩ ጽዳት ይሆኖ መን ብቻ ግን፣ አንጸባራቂ የለበሱ ሰዎች ውሾቹን አባረው እኔንም ከሀሳብ ትግል መለሱ። ውሾቹን አባረው የነበሩበትን ጢሻ መመንጠር ጀመሩ። ታዝቢያቸዋለሁ። እግሬ ቢራመድም ሀሳቤን ግን ማሳለፍ ከብዶኝ ወደ ቀድሞ ነገሬ ተመልሼ ስለ እናትን በጥቂቱ አሰቡ። ከትዬም ከሸዋ ጎን የነበረው የሹሻውን ማለክለክ ተመልክቼ የአባትነት የእምነት ፍቅሩ ከነገረኝ እንዲሁ ሳስበው በውሽኛ በውሻ ቃል ምን እናደርገው እኔ ምን ልሁን ላላት መሰለች ጥቂት እንደተጓዝኩ፣ የጥሙን ቡና መዓዛ ሸተተኝና የቡናውን ሽታ ተከትዬ አፍንጬ ወደ መራኝ ሄድኩ ትኩስን ቡና አዝዤ ፊቴን ከፊት ለፊት ወዳለው አስፋልት አድርጌ ሁኔታውን ነገሮችን መቃኘት ጀመርኩ እንዴ፣ አልኩኝ ወደ ውጪ እያየው ቡና መትቀዷ ሴት ልትከተለኝ ቃጣት። ቆም ብዬ ባየውን ነገር በጣም ተገረሙ እና ያየውትን ነገር አይምሮ የፈጠረው ሀሳብ መሰለኝ ግራ ተጋባው። ነገር ግን ከአስፋልቱ ዳር የነበሩ ጥቂት ሰዎች አይቷቸው ሸሹ ሳይ እውነት እንጂ አይምሮ ያልፈጠረው ሐሳብ መሆኑን ተረዳው። ኡፍ ብዬ ወይ ተቀመጥኩ እና ሁኔታቸውን መከታተል ጀመረ። አስፋልቱ ላይ ያን ያህል ሰው የለም። ግን በውሾቹ በኩል ያለፈ በሙሉ ውሾቹን እየሸሸ መባረርም እየሞከረ በመጠየፍና በፍራቻ በጥላቻ አለፈ። ታዲያ ከአስፋልቱ ተሻግሮ የቆሻሻ መጣያ ትንሽዬ ቅርጫት ነገር ውስጥ አንድ ሰው ቆሻሻ ቢጤ ጥሎ አለፈ። ትኩስ ቡናይን በፍጥነት ጠጥቼ ወደ ውሾቹ ሀሳቤን ሰብስቤ መከታተል ቀጠልኩ ነው። አሁንም ትንሹ ቡቺ የእናቱን ጡት እየመዘመዘ ነው። አባት ታዲያ ቆሻሻ ከተጣለበት ቦታ በፍጥነት ተሻገረ እና ቆሻሻው ከተጣለበት ቦታ አፉን አስገብቶ አነፈነፈ እና አንድ በጥቁር ፌስታል የተቋጠረ ነገር አወጣ። ለቤተሰቡ የታመነ ነው ለራሱም አላለም። ፌስታሉን አልፈተውም፣ በማይሰት ብቻ አንድ ነገር በውስጡ እንዳለ ገጹ ላይ አሳበቀበት። አቤ ፊቱ ላይ የሚታየው ደስታ! ምንም ሰውነቱ ቢከሳም የአባትነት ግርማው ከደስታው ብዛት ፊቱ ላይ ይታያል። የአባት ውሻ ግርማ ውሻው ምግቡን በአፉ እንዲያዘ ወንድም ሂሳብ አለች። የለበስኩትን የቱታ ኪስ ላብሼ ከውሻው በተጋባቤን ደሳ ፈገግ ብዬ ሂሳብ ልሰጣስን፣ ኃይለኛ የውሻ ድምፅ ቀጥሎ የመኪና ከዛም የሰዎች ድምፅ ደሳይን አቋረጠው። አይኔን ወደ ድምፁ ስለግ የአከርታታ ውሻ በመኪና ተገጭቶ ከአስፋልት መሃል ወድቋል። ከወንበሬ ተነሳሁ፣ ወደ ውሻው ሄድኩ። መልስ አለ ወንድም አለችኝ ቡና ነጋዴዋ። አልመለስኩላትም። ወደ ቦታው በፍጥነት ሲሄድ ሰው ተሰብስቦ ሹፌሩን ይወግሳል። ምን ምን አይነት ክፉ ነህ? ምን አይነት ጨካኝ ነህ? እያያት ነዳም። ሁሉም ገንፈሉን። እየመጠጠ አዘኑን ይገልጻል። እሱ የተረበሸ የማውቀው የምወደው ሰውን ያጣው ያህል ተሰማኝ። ወዲያው ቅድም አንጸባራቂ ለብሶ የነበሩ ሰዎች የተነጫነቹ መጥተው አነሱት። ከነሱ መሀል አንዱ አሁን ይህንን ምን ልናደርገው ነው ሲል ጠየቀ። ሌላኛው አንተ አዲስ ስለሆንክ ነው ሌሎቹ ውሾች መጥተው ይበሉት አለ። ውሾች ሲል ውሾቹ ትዝ ብለውኝ ውሾቹን ለመፈለግ ቀድሞ ወደ ነበሩበት ቦታ አይኔና ማለት እዛው ከቦታው ላይ ናቸው፣ ግን ያቺ እናቱሻ ወድቃለች። ውችሏ ከላያ ላይ ሆኖ ጡቶቿን እያፈራረቀ ይጠባል። እሷ ግን አልፋለች።